ወንድሞች መንደርደሪያው ላይ ያው ብዙ መልእክት ባይኖሮም እንኳን ለዚህ ሰፊና በርከት ያለ ደስ በሚል ስብስብ ሁላችሁንም አበቃን አበቃችሁ ላለሁኝ እንኳን ደስ ያላችሁ። ሊስትቅባሊ ሸህሪ ረመዳን ሊስትቅባሊ ሸህሪ ስያሚ ወልቅያሚ ሸህሪ መግፊረቲ ወረሕመቲ ወልመወደቲ ወልመሓበቲ ውደታ ያለበትን ወራት የውደታ ስንቅ ይዞ የአንድነት ስንቅ ይዞ ልዩነትን አክስሞ አንድነትን አድምቆ የሚኖር ወራት የዚህን ስንቅ ሰጥቶን እምነታችንን አብዴት አድርገን ከአላህ ጋር ያለንን ግንኙነት አብዴት አድርገን አጠናክረን ሊተስፊየቲ እልኢማኒ ሊተቅውየቲ ሲለቲ ቢረሕማኒ ከላህ ጋር ያለንን ግንኙነት አብዴት አድርገን በተውበት አስተካክለን እንድንኖር የሚያደርግ ወራትን አቀባበል ለማድረግ እዚህ በመሰባሰባችን እንኳን ደስ ያላችሁ። እኔ በጣም ደስ ብሎኛል፣ በመሰባሰባችሁም። ስብሰባውም ደስ የሚል ነው።

ወሽየትሁም ረኅመቱ ስብሓናላህ የአላህ ረህመት ዝናብ የሚዘንብበት ስብሰባ ነው፣ ይሄ በመለይካ የታጀበ ስብሰባ ነው፣ ይሄ እንዲህ ዐይነቱ መልካም ነገር ማለት ነው። ገና ረመዷን ሳይገባ ያለውን ጥሪ፣ ረመዷን ውስጥ ያለውን ጥሪ ያዳመጣችሁ ነው የሚመስለው ምክንያቱም ረመዷን በሚመጣ ጊዜ ዩናዲ ሙናዲ ሚን ቂበሊ ረቢል ዓለሚን ከአላህ በኩል ተጣሪ ይጠራል። ያ ባጊየል ኸይሪ አቅቢል፣ አንተ ኸይር የምትፈልግ የኸይር ታዳሚ ሆይ፣ የኸይር አፍቃሪ ሆይ፣ ኸይር ለመናገር ለመስራት የታደምክና ለበይክ ያልክ ሰው ሆይ የተባለውን ጥሪ ሰምታችሁ የመጣችሁ ነው የመሰለው ለበይክ ለበይክ ሀነህኑ በይነ የደይክ ያላችሁ ነው የምትመስሉት። ይሄው እኛ ሰምተን አልጥሪውን እንታደማለን ምን እንታዘዝ ያላችሁ ትመስላላችሁ ማለት ነው። ስለዚህ በዚሁ ላይ በእንዲህ አይነቱ አንደበታችሁና በዚህ አይነት ፍላጎታችሁ የሚመጣውን እንግዳ በአግባቡ ተቀብላችሁ ውስጣችሁን አለቅልቃችሁ በተውበት ውሃ በተውበት ውሃ ተሀሜት እና ተውሸት ቆሻሻ ምላሳችንን አጽድተን በቁርአን አሟሽተን ውስጣችንን አብዴት አድርገን የምናሳልፈው ወራት እንዲሆን፣ እምነታችንን አላህና እኛ መካከል ያለውን አስተካክለን ተሀዲሱ አድርገን ወንድማማችነታችንን በማደስ የምናሳልፈው ወራት እንዲሆን ጾመኞች ጋር ደሃዎች ጋር በማፍጠር ጾመኞችን በማስፈጠር ማለቴ ነው። ይሄንን ራሳችንን ፍቃደኛ አድርገን ከወዲሁ ተዘጋጅተን ልንጠብቀው የሚገባ ልዩነትን አጥፍተን አንድነትን አጎልብተን እዚህ ወራት ውስጥ አንድ ላይ በፍቅር ተቻችለን የምናሳልፈው እስ በራሳችን ተደጋግፈን አንተ ትብስ አንተ ትብስ ተባብለን የምናሳልፈው ወራት መሆን አለበት። ይሄን ልምድ ማለት ለምን ቢባል ረመዳን መድረሰቱን ረባንየቱን አምላካዊ የሆነ ትምህርት ቤት ነው፣ የዒባዳ ኮርስ የምንወስድበት ነው። ሊመርዶ ልቁሉቢ ሙስተሽፋ ነው። ሙስተሽፋ ልቁሉብ ሊመርዶ ልቁሉቢ ሙስተሽፋ ሆስፒታል ነው። የልብ ሕመም ላላቸው ሰዎች፣ የእምነት ድክመት ላላቸው ሰዎች ታድሰው የሚያደርጉበት ታላቅ የሆነ የወንድማማች በሽታ አለለከፋቸው አለመግባባት በሽታ ላላቸው የማግባባት አቅም ያለው ወራት ነው። ታላቅ ወር ነው። የመተዛዘኛ ወራት ነው። የድሃዎች እንደ ልባቸው ርዝቅ የሚያገኙበት ልብስ የሌለው የሚለብስበት የሚጎርሰው የሌለው የሚጎርስበት የሚበላው የሌለው የሚበላበት የሚጠጣው የሌለው የሚጠጣበት ወራት ነው። የምንተዛዘንበት ሸህሩ ተራሑሚ ወተሳዑዲ ወተዓውኒ ፊልኸይሪ፣ በጥሩ ነገር የምንተባበርበት ወራት ነው። እስ በራሳችን አንዱ ለአንዱ የምንተጋገዝበት ወራት ነው። ነቢይ ዓለይሂ ሰላቱ ወሰላም በዚህ ወር ላይ ታላቅ መልእክቶችን አስተላልፈዋል። ረመዷን ሸፋዓ የሚሆነው ለማን እንደሆነም ገልጸዋል። ከሐሜትና ከውሸት እስበራሳቸው ተመጣላት ጎሚ በሆዳቸው በውስጣቸው ጎሚ ይዘው እህልና ውሃ ተከልክለው ለሚውሉ ሰዎች አይደለም። ረመዷንና ቁርአን ሸፋዓ የሚሆነው ነገ የቂያማ ቀን ሁላችንም

ሊሷሒበይሂማ ቁርአንና ረመዷን ጾም ይህ ጾም ሱናም ሆነ ዋጅብም ጾም ነገይ ቅያማ ቀን ሸፋአ የሆናሉ፣ ያማልዳሉ፣ ይታልደጋሉ አሉ ነቢያችን ዓለይህ ሰላቱ ወሰላም የቆሉ። ስያም ረቢ ሸፊዕኒ ፊሂ በዚህ ሰው ባክህን ታረቀልኝ ሸፋያን ሽምግልና ያንተ ቀበለኝ፣ ይላል አሉ። ለምን አኒ መናዕቱሁ ጠዓመ ወሸሃዋቴ ብዙ ፍላጎቶችን ከልክየዋለሁኝ፣ ፊ ነሃሪ ረመዳን በረመዳን ቀን ላይ ከልክየዋለሁኝ። እና እኔን ለማክበር ብሎ ተከልክሏልና ተሃሜትም ተሁሉም ነገር አላቆሰለኝም፣ አላበሳቆለኝም። አክብሮኛልና አንተ አክብርልኝ ዛሬ ሸፋዬን እርቄን ተቀበለኝ ሽምግልና ያን ተቀበለኝ ይላል አሉ ነቢይ ዓለይሂ ሰላቱ ወሰላም በሐሜት በውሸት እንዲሁም በቲክቶክ ላይ ተደፍቶ ቅድም ወንድማችን ሲል እንደነበረው በዩቱብ ላይ ተደፍቶ ጊዜውን ለሚያሳልፍና ይሄ ጊዜ እኮ አይመሽም የጾም ጊዜ አይመሽም እያለ ሞባይል ላይና የተለያዩ አርቃናቸውን የሚታዩ አካሎች ላይ ተደፍቶ ለሚያሳልፈው አይደለም። ረመዷን የሥራ ፈቶች ወራት አይደለም፣ የሠራተኞች ወር ነው። ጀግኖቹ ጅሃድ የተዋጉበት ነው። ጅሃድ ውሃ እየጠማቸው በጾር ላይ ሆነው እጃቸው ላይ ደም እየፈሰሰ አንገታቸውን በሰይፍ የተቆረጡበት ወራት ነው። የበድር የመጀመሪያው ጦርነት የተካሄደው የመጀመሪያው ረመዷን የወጀበበት ዓመት ላይ ነው። እነዛ ጀግኖች ወጣቶች አቡጀህልን በቀኝና በግራ አንገቱን የቆረጡት የአስራአራት ዓመትና አስራ አራት ዓመት ወደ አስራ አምስተኛው ዓመት የገቡ ታዳጊ ወጣቶች በረመዷን ጾም ላይ ሆነው ነው እንደውም 24 ሰዓት የሚጾምበት ሌቱም ቀኑም ጾም የሚሆንበት ላይ ለአስራ ሁለት ሰዓት እንኳን ያልሆነበት ሰዓት ላይ ነው። ያን በጠበቀበት ሰዓት ማለት ነው። እኛ እንቅልፍ ተዘቅዝቀን ሱብሂም ሶላት ላይ ማሰሪያ ስርን እንተኛለን። ሌቱን ስንሰክር እናድራለን። በተለያዩ ምክንያቶችና ሱሶች ተጠምደን እናድራለን። ስናፈካ በተለያዩ ቴሌቪዥን ላይ በመሳሰሉ ነገራቶች ላይ ሌሊቱን ቀን ቀይረ ነው ቀኑን ደግሞ ወደ ሌሊት ቀይረን የሌሊቱን ፕሮግራም እንቅልፉን ለቀን ሰጥተነዋል። ቀን ነበር ጾም ጋር ሆነን የምንሰራው ሥራ ነበር ዋጋ የሚኖረውና ለለውጥ የሚዳርገን እምሱ ነበረ። የዚህ አይነቱን ፕሮግራም የተዛባ ፕሮግራም ነፍስያ ጋር የተያያዘና ነፍስያ ያዋጣቸውን ሰይጣን ያዋጣልንን ፕሮግራም ጥለን ወደዚያ ነብያችን የሰጡንን ፕሮግራም ኢስላም ያወጣልንን ፕሮግራም ይዘን እንግዳችንን ማስተናገድ ይጠበቅብናል። ለነገ አላህ ፊት ሸፋ እንዲሆነን የምንፈልግ ከሆነ ቁርአንም እንደዚሁ በዚህ ወራት ላይ ይሄ ወርና ወረና ቁርአን ተያያዥነት አላቸው። ነገም አንድ ላይ ነው ሸፋአ ይቀርባሉ የተባለው አሁንም እዚህ ዓለም ላይ ተያያዥነት አላቸው።

ሊያዋጣ የመጣውን መመሪያ ባኮኒ ላይ ተቀምጦ ጠረጴዛ ላይ ተደርድሮ ተመስጅድ የማይወጣ ወደ ሱቅኛ ጋር አብሮ የማይንቀሳቀስ አድርገ ነው የመስጅድ እስረኛ አድርገ ነው የጠረጴዛ እስረኛ አድርገን ቁርአንን እንደ ፈለግን በራሳችን ሕግ እየተንቀሳቀስን ነው እንዴ የቁርአንና የረመዷን ሸፋዓ እናገኛለን ብለን የምናስበው? ይኮ ሩበ ኤሚን ለይሰ ለሁ ምን ስያምህ ኢለ ልጁዑ ወልዐጦሹ። ስንትና ስንት ጾመኛ ለእህልና ውሃ ተከልክሎ የሚውል በሃሜትና በውሸት ሰው በማጣላት በመጥላት ሕገ ወጥ በሆነ ጥላቻ ጾሙን ያቃጠለ አኅረቀ ሶውመሁ ወኸረቀ ሰውመሁ ወጀረሐ ሰውመሁ ጅስመ ስያምህ ወቅያምህ የጾሙን አካል አቁስሎት

የሚከለክለኛያን አታጣሉም እሱ ነው የሚለው። የሚያጣሉ ሰዎች ነቢያችን ዓለይህ ሰላቱ ወሰላም ላየድኽሉል ጀነተ ቀታት ሰው የሚያጣላ ሰው ጀነት አይገባማ። ነቢ ዓለይህ ሰላቱ ወሰላም የቁርአንና የሐዲሱን የኢስላምን ሕግ የሚረግጡ ሰዎች የመጀመሪያ ሰበቡን ዐዚሙ ሚን አስባቢ አዛቢል ቀብሪ ፊትነት ልቀብሪ

የነዚህ ሁለት ቀብር ባልተ ቤቶች እየተቀጡ ነው ያሉት አሉ። ወማ ዩዐዘባኒ ፊ ከቢሪን፣ መተው በማይከብድ ነገር ነው እየተቀጡ ያሉት። ተወንጀልነቱ ትልቅ ቢሆንም መተው ብዙ የማይከብድ ነገር ነበር። መራቁ የማይከብድ ነው። መራቃቀቷቸው ነው እንጂ ኢማናቸው ደካማ ሆኖ እንጂ አሉ።

በነገረኝነት ነው እየተቀጣ ያለው መቃብር ውስጥ አሉ። ልጅና ወላጅን ካነ ዩፈሪቁ በይነ ልዋሊዲ ወልዋሊደቲ በይነ ልዋሊዲ ወልአውላዲ በይነት ዘውጂ ወዘውጂ ወበይነል ጃሪ ወጃሪ ወበይነል ቀሪቢ ወቀሪቢ ወበይነ ትልሚዚ ወኡስታዚ ህዝብና መንግስት መካከል እየገቡ የሚበታትን ተማሪና አስተማሪን የሚያጣላ፣ ትልቅና ትንሽን የሚያጣላ የሚያናንቅ፣ ባልና ሚስትን የሚያጣላ፣ ቤት የሚያፈርስ ነገረኛ። ስብሓንላህ አሩ አነሚመቱ አዶሩ ሸይእን ዓላ ልሙጅተማዒ ሚን ሲሕሪ አሩ ሚን ሲሕሪ ተዲግምት በላይ ፍጥነት ያለው አደጋ እንደሱ የለም፣ እንደ ነገረኝነት ማለት ነው። አነማሙ ወኪሉ ሸይጣን ወኪሉ ኢብሊስ። ነገረኛ የኢብሊስ ተወካይ ነው። ኢብሊስ እሱን ተመስሎ ነው፣ በሰው ሱራ ሁኖም ኢብሊስ ነው ማለት ይቻላል። ኢለም የቱብ ላ የድኹል ልጀነ ታልቶበት ጀነት እንደማይገባ ተነግረዋል። እንዳውም ሚነል ዑለማኢ ሚነል ፉቅሃእ ጾም ያበላሻል እምሚሉ አሉ። ተክፋፍ የተነሳ ባዕዱል ዑለማእ፣ ስብሓነላህ አደጋ ነው። ሁለተኛው ሰው የሚቀጣው ጦሃራ አይጠብቅም ነበር ነው። ጦሃራ ጠብቁ ተብሏል። የሰውነቱ ላይ ሊሆን ይችላል፣ ልብሱ ላይ ሊሆን ይችላል፣ መሲር ላይ ሊሆን ይችላል። ንጽህና ወጭ ጦሃራዎችን አይጠብቅም ነበር። ወካነ ላ የስተቲሩ ሚነል በውል ላየኅተሪዙ ሚንል በውሌ ሽንታይጠነቀቅም ነበራ ጧር አለመጠበቅ ይሄ ምንድን ነው የኢስላምን ሕግ ባለማክበር ነው እየተቀጣ ያለው ጾም ላይ ሆነን ዒባዳ ውስጥ ሆነን ሰው የምናማ ከሆነ እስላምን ሕግ አከበር ነው ጾምን አከበርን ይባላል አላከበር ነው ስለዚህ ጾመኛን ማስፈጠር ባሕሪያችን ይሁን አብረን እናፍጥር

ነግሯችኋል። ሰምቻለሁ። ሁሉንም ነገር ሰምቼዋለሁ። እኔ እንዳልደግም ያንን ነው። እኔ በዚህ ላይ ተርጊብ እና ተርሂብ ውስጥ ብገባ ይሻለኛል ብዬ መርጨው ነው የገባሁት። እኔ በዚያ ዙሪያ ላይ ነበር እኔ የተዘጋጀሁት። ያንን መድገም ስለሌለብኝ ብቻ ነው። ሁላችሁም በገበያ ጉዳይ ላይ ዳዕዋ ላይ አንሰማም አፋረኛ እንዳትሉ፣ አማረኛ አንሰማም እንዳትሉ በገበያ ላይ እየተዋወጣቸው አይደል? እኔ እንኳ ገበያ ላይ አሉ ልምና ነው እንጂ ማግዴ ነጋይተኒ ማሰኒ ይህን ይህንን አውቃለሁ እኔ ማኅበራዊ አንዳንድ ቃላቶችን ማለት ነው። ብዙዎቹ እናንተ ጋር ገበያ ለገበያ ብውል ግን በደንብ አድርጌ እኔ ተወላጅ የሆን ነበር፣ እዚሁ ላይ ተተወላጆቹ ጋር እኩል የሆን ነበር መናገር። ስለዚህ ዋናው ቁም ነገሩ ትልቁ መልእክት ኢሻራ ነው የምትፈልጉትና

በልጆችም በረከት አላህ ያደርግላቸው። ብዙ ጊዜና አንደኛ ሳይፈጥኑ ሳይቸኩሉ ሰውነታቸው ሳይሞቅ በተረጋጋ መልኩ ትምህርት ይሰጡናል። እንኳን ቀርቶ አፋረኛ ለሚሰማ ለማይሰማ እንኳን የሚሰማ ነው የሚመስለኝ። እኔ በራሴ ሼኽ መሐመድ አወል ሀያትና እሳቸው አንዳንድ ወንድሞች ረጋ ብለው የሚናገሩት ንግግር

እንዴት እንለወጥ? ምን ሰርተን ነው የምንለወጠው? የሚለውን እንዲታስቡና ግንዛቤ እንዲትወስዱ እንጂ ለሌላ አላማ አይደለም። ሰዓቶችን ጨርሼ ደቂቃዎች ማለት ነው። ምን ሰዓት አለና ደግሞ መድረክ ላይ ቀድሞ ሰዓት ተሰጥቶ ይታወቃል። እንዴ ደቂቃ ነው እንጂ። ስለዚህ ደቂቃዎቹ አልቀው በሰዎቹ በሳቸው ደቂቃ ላይ ነው ያለሁትና እዚህ ላይ ላሳርፍ። እንዋደድ፣ ጎረቤቶችን እናስፈጥር ማፍጠሪያ በየጊዜው እንደምናገረው እኔ እናገራለሁ፣ በየጊዜው አሁንም፣ ደሃዎች በምን እናፈጥራለን ብለው የሚጨነቁ እናቶችና አባቶችን አሁኑ ረመዷን ሳይገባ ድርሱላቸውና ሩሃቸውን አሳርፉት። ባካችሁ ባክሲዮን አንድ ላይ ተደራጅታችሁ ሁለት ሶስት ሆናችሁ እንኳን አንድ ተምር ያቅታችኋል? አንድ ነገር የሚያቅታችሁ ነገር ምን ስለዚህ ያመላከትናችሁን ነገር እንደምትሰሩ ነው። ረመዷንን የምትቀበሉት አቀባበል እንዴት እናደርግ የሚባለው መልካም ነገር ቀድመን በመስራት ነው። መልካም ነገር ቀድመን በመዘጋጀት ነው፣ እቅድ በመንደፍ ነው። ምንድነው የምናደርገው? ቁርአን መቼ እንቀራለን? እንዴት ነው ዒልም? መቼ እንሰማለን? ኢዕቲካፍ ስራስ መቼ እንገባለን? ምን ሰዓት ምን ያክል እንተኛለን? ጊዜዎቹን ተውዚዕ ማድረግ መቻል አለብን። ተኽጢጥ ማድረግ መቻል አለብን። ታንደኛው ትልቁ ተፍጥት እናትና አባቶችን አካለ ስንኩሎችን የሚያፈጥሩበት ነገር እንዲያገኙ ማድረግ ነው። ለምናችሁ ወጣቶችም በኽድሚያ ላይ ታላለቋቻችሁን በመከደም ቁሙ። እናንተ ደሞ በዚህ በረመዷን ላይ ነቢያችን አንድ ሀዲስ ላስቀምጥና ልውረድ መጣሱ ለራሱ ለራሱን የመጣው ሀዲሱ እናንተን ሳነሳ ወጣቶች፣ በሰፈር ላይ ጾሞ ወጥተው ነበረ ሰዎች የጾሙ ሰዎች አሉ፣ ያፈጠሩ ሰዎች አሉ። ጾመኞቹ ወደቁ አልቻሉም። ያፈጠሩት ሰዎች የጾመኞቹን ሥራ ሰሩላቸው፣ ድንኳኑንም ሰሩ፣ ግመሎቹንም ውሃ ጠጡ፣ ሁሉን ነገር ሰሩ። ማፍጠሪያውንም አዘጋጅተው ለጾመኞቹ ቀዝቃዛ ውሃውንም ሁሉንም አቀረቡላቸው። ፈቃለ ዓለይህ ሰላቱ ወሰላም፣ ዩበሽሩል ሙፍጢሪነ ያፈጠሩትን ሰዎች በሰፈር ላይ

አባቶቻችሁን ጾመኞች፣ እናቶቻችሁን ስታግዙ ወጣቶች፣ ልጆች ያላህን እገዛ ታገኛላችሁ። አላሁ ፊ ዐውኒ ልዓብድ ማ ካና አልዐብዱ ፊ ዐውኒ አቢህ ወኡምህ ወኡኽትህ ወአኸዋትህ። እህቶቹን ወንድሙን፣ ወገኑን በመደገፍ ላይ ስታለ ድረስ ያላህ ድገፋ አያጣም ሰውየው። አላህ ይጠብቀዋል፣ ይደግፈዋል።